እኔ ከዛ ድረስ እንትን ያ ሁሉ መከራ ያ ሁሉ ችግር አለፈ። ይመጪ ከዚህ ብዙ ነገር ሳስብ ምን አስበክ ነበር? አንቺ ለአይ ያርግልሽ፣ ያጣፍጥልሽ፣ መልካም ህይወት ጥሩ ነው ደረጃ ድረሽ ተለውጪ፣ በቃ ጥሩ በቃ ያሰብሽ ያሳካልሽ። ምን ልሻለሁ ከዚህ በላይ በቃ የምትፈልጊው ይ ቶፊቅ ምን ነት ነው በእግዚአብሔር ነው። ደስ ይሳካለሽ እንዲል ነው የምፈልገው። በቃ አንቺን ማስቀርበት መንገድ አለ ይላል። ሰላም ሰላም ሰላም ሰላም፣ እንዴት ናችሁ? ውድ የአትጠገብ ዩትብ ቻናል ቤተሰቦች እኔ ደህና ነኝ። በእኔ ቤት ሁለት ወር ምናምን ያልፈዋል ቪዲዮ ከተለቀቀበት እና ሁላችሁም ተናፍቃችኋል። የጠፍተሽ ነው አትጠገቢ ምንሽ ነው ቪዲዮ ማትለቂ? በሙሉ ያላችሁኝ ሰዎች በጣም እውነት እውነት ከልብ እወዳችኋለሁ፣ አመሰግናለሁ። አሳቢ አያሳጣር ነው የሚባል እና ደግሞ ለመላው የእስልምና እምነት ተከታዮች በሙሉ መልካም ኢድ ብያለሁኝ። በዓሉን በሰላም በፍቅር አሳልፉት። ትንሽ ድምፄ ተዘጋግቷል። ደህና አይደለሁም ደህና አይደለሁም ስላችሁ፣ ያው እንዴት እንደምነግራችሁ ጨንቆኛል። እንዴት ይህን ቪዲዮ እንደምሰራውም ጨንቆኛል። አይታችኋል፣ ቶፋ መጣል ወደ አዲስ አበባ እግዚአብሔር ይመስገን በሰላም ተመልሶ መጥቶ በሰላም ቶፊቅ ጋር ተገናኝተን ቪዲዮን ያያችሁት ይመስለኛል። እና ደስታ ላይ ነበርም፣ በቶፊቅ ምክንያት ግን ያው ደስታችንን ማጣጣም አልቻልንም። ማለት ግራ ገብቶኛል፣ እንደምነገራችሁ ጨንቆኛል። ቶፊቅን ጠርቸዋለሁ። አሁኝ አሁን እኔ ቤት ነኝ እኔ ግቢ ነው ያለሁት አሁን፣ እና ምነግርህ ነገር አለ፣ ቶሎ ና ብየ አለሁኝ። እየመጣሁ ነው ብሏል። ሰው ለሁላችሁም፣ ሁላችሁም እንድታውቁት ስለምፈልግ ለሁላችሁም ነው ይህ ቪዲዮ እየሰራውላችሁ ያለሁት ያው እንትን ነው። በአንድ በኩል ደስ ይላል። በጣም ደስ የሚል ነገር ነው። ለእኔ ደስ ብሎኛል። ስጠብቀው ስጓጓለት ብዙ ብዙ ነገር ዩኒቨርሲቲ ያደረግኩበት ነገር ነው። ብዙ የለፋሁበት ነገር ነው። ማንኛውም ሰው ቢሆንለት ቢሳካለት፣ አሁን ላይ የተሳካልኝ ነገር ማንኛውም ሰው ቢሆንለት ቢሳካለት ደስ የሚለው ነገር ነው። ለእኔም ለቤተሰቦችም፣ ለሁላችንም በጣም ደስ የሚል ዜና ነበረ። እኔም እኔ ይሄ ቀን እስከሚደርስ በጣም ቸኩዬ ነበር፣ እየጓጓሁ ነበረ። ከደረሰ በኋላ ግን ደስ አላለኝም፣ ቅር ቅር አለኝ። በዛ ላይ ያልጠበቅኩት ነገር ቶፊቅ ትናንትና መጣ። ሳልጠብቀው ነው የመጣ ማለት። ትናንት ሊመጣ እንደ ዛሬ ነው ደውሎ ነገ ተቀበኝ አለኝ እና አሁን የሆነ ድርብ ድርብ አለብኝ። እሱም የነበረበትን ነገር ነግሯችኋል፣ ቪዲዮ ላይም እኔም ነግሪያችኋለሁ፣ አይታችኋል፣ ታውቃላችሁ። ከዛ ከነበረበት ነገር አልፎ መጦ ደግሞ እንደ ድሯችን ጓደኝነታችን ቀጥለን በሰላም በፍቅር ቪዲዮችን እየሰራን መኖር ነበረ የነበረብን፣ ግን ያው እግዚአብሔር አላለምና እኔና ቶፊቅ ከዚህ በኋላ እኔና ቶፊቅ ሳይሆን እናንተ ጋር ሱ አብዛኛውን ጊዜ የምገናኝ አይመስለኝም። ከሚዲያ ምርቅ ይመስለኛል። ከቲክቶክም ከዩቲዩብም ከኢንስታግራምም ከሁሉም ምጠፋ ምርቅ ይመስለኛል። እንዴት ብዬ እንደምነግረው አላውቅም። ለቶፊቅ ለቶፊቅ ስነግረው ሁላችሁም አብራችሁ ትሰማላችሁ። ግን ጨንቆኛል በጣም እስኪ እንጠብቀውና ይምጣና ምን እንደሚል አላውቅም። አንደኛ የነበረበት ነገር በጣም መጥፎ ሁኔታ ላይ ነው የነበረ። ከመጥፎ ሁኔታ መጦ ደግሞ መጥፎ ዜና መስማቱ ደስ አይልም። እንዴት ቢሄን እንደምነግረውም ጨንቆኛል። ምን ቢሄን እንደምነግረውም ጨንቆኛል። አጋጣሚ ሆኖ ደግሞ እሱ ከዛ ችግር ወጥቶ በመጣበት ጊዜ በደስታችን ጊዜ ነው የተሳካው የኔ ነገር የተሳካልኝ ማለት ነው። እና ግን ቀድሜ ብነግራችሁ ቀለል የሚለኝ ይመስለኛል። ምን መሰላችሁ፣ ኦልሞስት አሁን ወደ ሁለት ዓመት ነው ይሄ ፕሮሰስ የፈጀብኝ ወደ ሁለት ዓመት ፈጅቶብኛል ወደ ካናዳ ለመሄድ ፕሮሴስ ጀምሬ የነበረ እና እግዚአብሔር ብሎት ፕሮሰስ የተሳክቶ ቪዛ ተምቶልኛል ማለት ነው። ደስ ብሎኛል፣ በጣም ደስ ብሎኛል። ግን እኔ እኔ ለቶፊቅ እንዴት ብዬ እንደምነግረው አላቅም። አንደኛ ሰው የሚያስፈልገው ሰዓት ነበር። አሁን አሁን ካጠገቡ ሰው የሚያስፈልገው ሰዓት ነበር። ሰው በሚያስፈልገው ሰዓት እኔ ሊሂድ ማለቴ ምናምን። ደስ የሚል ነገር እኮ ነው። እርግጥ ነው ሁላችን የምንፈልገው የምንመኘው ነገር ነው። እኔም እግዚአብሔር ብሎት ተሳካልኝ። ፕሮሰሲን ጨርሼ አትሊስት ሁለት ሳምንት ምናምን ብቆይ ነው ኢትዮጵያ ላይ እንደዛ የሚፈጅብኝ አይመስለኝም እና ብቻ ወደ ካናዳ ልሄድ ነው። ከዩቲዩብም ከቲክታክም ከኢንስታግራምም እንደ ድሮ አክቲቭ ሆኜ የምሰራላቸው አይመስለኝም። በዋነኝነት ግን ለቶፊቅ እንዴት ብዬ እንደምነግረው አላቅም። ደስታ ያስደስተዋል ብዬ አስባለሁ። የእኔ ደስታእኔ እኔ አሁን ከሱ መለየቱ ከብዶኝ ነው። እሱ በመምጣቱ ሰዓት መለየቱ ከብዶኝ ነው እንጂ የእኔ ደስታ እንደሚያስደስተው እርግጠኛ ነኝ። ይሄ ሁላችንም የምንፈልገው ነገር ነው። ሁላችንም ጓደኛችን ላይ እንዲሳካላት የምንፈልገው ነገር ነው። እኔ በሱ ቦታ ብሆን እና ይሄ ፕሮሰስ ለሱ ቢሆን ሱ በላይ እንደሰተው እና ለፍቼበታለሁ በጣም ግን እኔ አላቅም ሰት ይመስለኛል። እኔ ሁላችሁንም ቤተሰቦቼንም እናንተንም ጓደኞቼንም ትቶ መሄዱ ነው የከበረኝ። ደስተኛ በጣም ግን፣ እስኪ ይምጣና እንየው፣ እንስማው፣ እንጠብቀው። በቃ ብዙ አላንሳሳባችሁ፣ እንጠብቀው ቶፊቅን። ዝናብ መጣ፣ ወይኔ ዝናብ መጣ። እርጥብ ነገር ሲሳይ አለ ማለት ነው። ዝናብ መጣ፣ ደስ ይላል። እና በዝናብ እንስራላቸው ምንድነው? ስለዚህ የሆነ እርጥብ አለ፣ የሆነ ጥሩ ነገር አለ፣ የሆነ እንደዚህ ቤተሰብ፣ ዝናብ እየዘነበ ነው። ደረጃው ጋ እንስራላቸው እዚህ

እስካሁን እየቀለድ ነው እስካሁን፣ እኔ ግራ ገባኝ። ስትመጣ ደስ ብሎ ነው የመጣ። እኔ ደግሞ አይ ስራ እየሰራን ነበርና የሆነ ጥሩ ነገር፣ ለዚህ ነው የጠራች። የምነግርክ ነገር አለ። እሺ ምን መሰለህ? እንዴት ነው አሁን ቤት ምናምን? ፋፈሽ የለ ነው። ፋፈሽ የልክ ነው። በዓላችሁ ነው ዛሬ ስራ ሀኪ ስራ። የልክ በዓል ነው እንዴ? የን እንደምን ለአዋራክ፣ መጥሻ አንተ ስልክ ትደውላለህ። ቶፊቅ ስልክ ማውራት እንኳን አይቻልም። ለሲሪየስ ወሬ ነው የፈለግኩት እኔ። ወይ አልማዝ እንትን የሚሰራው ልጅ መቷል። ትንሽ ደቂቃ ጠብቅኝ ሲጨርሱ ነገ እንዳይበላሽ። ሁላችሁም እስልምና እምነት ተከታይ እህት ወንድሞቼ እንኳን ለአረፋው በዓል በሰላም አደረሳችሁ። መልካም በዓል። በስደት የምትኖሩ እህት ወንድሞቻችን ባላችሁበት ሰላም ፍኑልን። ለቀጣይ አመት ደግሞ ቤተሰብ ጋር የምታከብሩ ያደርግልን። አሜን። ምን መሰለ ምትን አንተ እዛ ወሎ ሆነ ቆይቷል። ፕሮሰሱ ቆይቷል። ሁለት አመት ምናምን አልፎታል። የጀመርኩት ፕሮሰስ አስጨርሰኛ። መጀመሪያ ሁለት አመት ምናምን አልፎታል። ፕሮሰሱ ግን አንተ እዛ ወሎ ባለህበት ሰዓት ተሳካ ማለት ነው። እና እኔ ደስታ እንደሚያስደስት መቶ ፐርሰንት እርግጠኛ ነኝ። ወደ ካናዳ ከሁለት ዓመት በፊት ፕሮሰስ ጀምሬ ነበር። ቀንጨብ ቀንጨብ አድርጌ ነግሬክ ነበር ነው ትዝ አይልህም? ንገረኝ ካናዳ ላይ ሄድ ነው ቶፊቅ፣ አትሳቅበ ማለትጆን ላይ ኳር ነው ነው እና እያልሽ አዎ፣ አንተ እዛ ወሎ በነበርክ በሰዓት ለመንገድ አልተመቸኝም። ሙሉ ፕሮሰሴን ጨርሻለሁኝ። በቃ ፕሮሰስ ጨርሻለሁኝ። ሁለት ዓመት ሙሉ የደከምኩበት የለፋሁበት፣ ብዙ ነገር ኢንቨስት ያደረግኩበት ፕሮሰስ ነው። አሁን ተሳክቶልኛል። ቢበዛ ቢበዛ ሁለት ሳምንት ብቆይ ነው አዲስ አበባ ላይ ማርያምን። እየቀለድኩ አይደለምሽ። ምንም አልጠፋም። እነሱንም እየተሰናበትኳቸው ነው። አንተንም እየተሰናበትኩ ነው። በዚህ መልኩ ነው የምትሰናበተው እንዴት ብዬ እንደምነግር ግራ። እሺ ደስ አላለህም? አልተደሰትክም? ወደ ካናዳ ልሄድ ነው እኮ እያልኩ ያለሁት እየቀለድኩ አይደለም ቶፊቅ። እና እኮ አሁን እኮ ና ብለሽ እንደ ቀልድ መተሽ ከሁለት ዓመት በፊት እንደዚህ ቀን የሆነ ነገር ስነግር ልክ እንደሆኑ ነበር። ይሳክ ትዝ አይልም? አይጠፋም ቪዲዮ እና የሚቀመጥ እዚህ ጋር። እሺ፣ ማን ነው የሚወስድሽ? እሺ፣ ቁጭ በዚህ በስልክ ስናወራ እዛ ጋር ነው አሁን አዲስ ነገር እሺ ደስ አላለህ? እኔ ልሄድ በመሆኑ ደስ አላለህም? አንቺን ደስ ብሎሽ፣ እኔ ደስ ብሎኛል። እርግጠኛ ነኝ። አዞረኝ። ተነስ፣ እንደውም ዝናብ መጥቷል ነው። እባክሽ፣ አንቺ ተቀልጃለሽ። ወይኔ ቶፊ ቀረበ። እግዚአብሔር እየቀለልኩ አይደለም።

አንብበው ዙም እያደረክ አንብበው። ምን አይነት እና እንዴት እንደምን ነገር ጨንቆኝ ነበር። አይ ጥሩ ነው፣ ይሳካልሽ። ደስ አላለህም? እሺ ብሎኛል። ይሳካል ቶፊክ ምን ነው? በእግዚአብሔር እኔ ደስ ደስ እንዲነ ነው የምፈልገው። ደስ እኔ ብልሽ ልቀሪ ነው እሺ በቃሽ። ደስ ቶፊክ ምን ነው? እሺ በቃ እኮ እኔ እኮ ይሳካልሽ እዚህ ነው እያልኩ ያለሁት። መጣኔ በመሄድ አንተ ስትመጣ በመሄዴ ደብሮኛል። ግን አዎ እንደ ደብረሽ እኮ የህይወት ነገር ነው። በቃ አንዳንዴ ህይወት ታስገድናለች የማንፈልጋቸውን ነገሮች እንድናደርግ ከዛ ድረስ ያ ሁሉ መከራ ያ ሁሉ ችግር ከዚህ ብዙ ነገር ሳስብ ምን አስበክ ነበር። አንቺ ያርግልሽ ያጣፍጥልሽ መልካም ህይወት ጥሩ ደረጃ ድረሽ ሂደሽ ተለውጪ። ይበቃ ጥሩ በቃ ያ አሰብሽ ያሳካልሽ። ምን ከዚህ በላይ በቃ ያ አይደል የምትፈልጊው? ከዚህ ሂደሽ ጥሩ ህይወት የተደላደለ የራስሽን በቃ አርግ በቃ። እንድሄድ አስፈልግም ድሮም መጎኔ አልነበርሽም አሁንም አይደለሽም። ኧረ ቶፊቅ በማርያምሽ እንደት አትፈልግም ቶፊቅ ለማራይ ማን እንደሽ፣ እሺ፣ እንደሄደ አትፈልግም? እንደሄደ አትፈልግም? ሰው ሰውቹ ምን አገባ? ሁለት ሳምንት ይቀረኛል ከዚህ በላይ ቅሪብ ልሽ እኮ አቀሪ። በቃ ስለዚህ መልካም። እንዴት ነው ቅሪብ የምትለኝ ማለት? እኔን ለማስቀረት ትፈልጋለህ? በቃ አሁን ሁሉ ነገር አልቋል አልሽኝ። በቃ አንችን አንቺን ማስቀርበት መንገድ አለ? የለም የለም። ስለዚህ እንዴት ቅሬት ይችልኛል ስለኛል በቃ መልካም አሁን እኮ አይደል ለሚሄደው ምሩነክ ነው። አሁን አይደል ለሚሄደው እኮ ሁለት ሳምንት አለው። አጨረሽና እኔ ማድረግ ያለብኝ ምንድን ነው? የምታደርገው አንተ በቃ ምንም አላደርግም። በቃ እሺ፣ በቃ ጥፋቱ ከኔ ነው። እስካሁን ድረስም መቆየት ያረ ምንድን ነው የምታወራው? ቶፊቅ፣ በማርያም አረ፣ በማርያም እኔ ነው እኔ አላቅም። ማለት ደስ ይለዋል ብዬ ነበር። በአንድ በኩል ደስ እንደማይለው እኔ አላቅም። መቃጨንቆኛል